ሰላም የተከበራችሁ ተመልካቾቻችን እና አድማጮቻችን እንኳን ወደ ፋርማኮን ጤና በሰላም መጣችሁ። እኛ የተፈጥሮ ኃይል ከዘመናዊ ሳይንስ ጋር በማዛመድ ለጤናችሁ ግልጽ መመሪያዎችን እናቀርባለን። ዛሬ የምንመለከተው የኢትዮጵያ ወጥ ቤት መሠረት የሆኑትን ስድስት ታላላቅ እፅዋትን ነው። እነዚህም በዓለም አቀፍ ሳይንሳዊ ማኅበረሰብ እየተደነቁ የመጡ የጥንት ጥበብ ውጤቶች ናቸው። እውነተኛ የእጽዋት ጥበብን ደህንነቱ የተጠበቀ አጠቃቀምንና ሳይንስ ስለ እነዚህ እጽዋት የሚናገረውን አብረን እመርምር። እናም ይህንን ጥልቅ ትውፊት በሳይንስ መነጽር ማየታችን እንጀምር። የዘመናት ጥበብ፣ የኢትዮጵያ ባሕላዊ ፈዋሾች እጽዋትን እንደ በሽታ መከላከያ፣ ሕመምን ማስታገሻና የመንፈስ ማረጋጊያ ለዘመናት ሲጠቀሙባቸው ቆይተዋል። ሳይንስ ምን ይላል? በኬሚካል የተሰሩ መድኃኒቶች ከሚሰጡት ፈጣን ውጤት በተጨማሪ እነዚህ እጽዋት በሰውነታችን ውስጥ ያለውን ተፈጥሯዊ ሚዛን ሆሚዮስቴሲስ ቀስ በቀስ ያጠናክራሉ። አሁን ወደ እያንዳንዳቸው እጽዋት ውስጥ በመግባት ጥቅሞቻቸውንና ትክክለኛ የሳይንሳዊ ስሞቻቸውን እንመልከት። ከመጀመሪያውና በጣም ከሚታወቀው እጽዋት ጤና አዳም እንጀምር። አንድ ጤና አዳም ሳይንሳዊ ስሙ ሩታ ቻሌፔንሲስ ይባላል። ይህስ በባህላዊ መንገድ ለራስ ምታት፣ ለሆድ ቁርጠት እና ነርብን ለማረጋጋት ይጠቅማል። ሳይንሳዊ ጥልቀት ጤና አዳም የጡንቻ ውጥረት እና የሆድ ቁርጠትን የሚቀንሱ ጠንካራ መዓዛ ያላቸው ውህዶችን ይዟል ትክክለኛ አጠቃቀም አንድ ኩባያ ሻይ ለመስራት ከአንድ እስከ ሁለት ቅጠል ብቻ በቂ ነው የጥንካሬ መጠኑ ከፍተኛ ስለሆነ መለኪያውን ጠብቆ መጠቀም በጣም ወሳኝ ነው ማስጠንቀቂያ በከፍተኛ መጠን ሲወሰድ መርዛማ የመሆን አደጋ አለው። በተለይም በእርግዝና ወቅት ጽንስ የማስወረድ አደጋ ስላለው በፍጹም መወሰድ የለበትም። አሁን ወደ ሌላው ኃይለኛ ተክል ወደ ዳማ ከሴ እና የጉንፋን መከላከያ ኃይሉን ለፍ ሁለት ዳማ ከሴ ሳይንሳዊ ስሙ ኦሲመም ላሚፎሊየም ሲሆን ጸረ ብግነት እና የበሽታ መከላከያ ኃይሉ ልዩ ነው። ሳይንሳዊ ጥልቀት በውስጡ እንደ ዩጂኖል እና ሊናሎል ያሉ ተፈጥሯዊ ዘይቶችን ይዟል። እነዚህ የእብጠትን በመቀነስ እና የአፍንጫን መጨናነቅን በማጽዳት ይታወቃሉ። ትክክለኛ አጠቃቀም፣ ለፈጣን እፎይታ ቅጠሉን በውሃ ቀቅለው የሚወጣውን እንፋሎት መታጠን። ይህም የሳይነስ መዘጋትን በፍጥነት ያስታግሳል። በመቀጠልም በየቀኑ በኩሽናችን ውስጥ ልንጠቀምበት ወደምንችለው በሶ ቢላ እንሂድ። ሶስት። በሶ ቢላ በሳይንሳዊ ስሙ ኦሲመም ባሲሊኩም በመባል ይታወቃል። ይህ ተክል በኢትዮጵያ ምግብ ውስጥ ያለው ድርሻ በጣም ትልቅ ሲሆን፣ በተለይም እንደ ዶሮ ወጥ እና የጥራጥሬ ወጦች ባሉ ምግቦች ውስጥ ልዩ መዓዛና ጣዕም ለመስጠት ወሳኝ ነው። ከምግብ አጣፋጭነቱ በተጨማሪ በውስጡ ባሉት ኃይለኛ አንቲኦክሲደንቶች አማካኝነት ለሕዋሳቶቻችን ጤና ድጋፍ ይሰጣል። እነዚህም ፍሪ ራዲካልስን በመዋጋት የሰውነት ሴሎችን ከጉዳት በመጠበቅ የጤና ጥቅሞችን ያስገኛሉ። ሳይንሳዊ ጥልቀት በአንቲ ኦክሲዳንት የበለጸገ በመሆኑ የልብ ጤናን ይደግፋል እና ያለ ጊዜው የሚመጣን እርጅና ይቀንሳል። ትክክለኛ አጠቃቀም፣ በየቀኑ በምግብ ማጣፈጫነት ይጠቀሙ ወይም ከትኩስ ወይም ከደረቀ ቅጠሉ በቀላሉ ሻይ አፍልተው ይጠጡ። በመቀጠል ወደ ሰውነት ማጽዳት እና ለምግብ መፈጨት ድጋፍ ወደሚሰጠው ፌጦ እመለከታለን። አራት ፌጦ፣ ትክክለኛው ሳይንሳዊ ስሙ ለፒዲየም ሳቲየም ይባላል። በተለምዶ የምግብ መፈጨትን ለመደገፍ ሰውነትን ለማጽዳት እና ለአጠቃላይ ጤና ይጠቅማል። ሳይንሳዊ ጥልቀት፣ ፌጦ በውስጡ ልዩ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች ሰውነታችንን ከጎጂ ቆሻሻዎች እንዲጸዳ ዲቶክስ ለማድረግ ትልቅ ድጋፍ ይሰጣሉ። በተለይም ጉበታችንን እና የምግብ መፈጨት ስርዓትን ለመርዳት በጣም ጠቃሚ ነው። ትክክለኛ አጠቃቀም፣ ቅጠሎቹን በሾርባ ውስጥ ይጨምሩ ወይም ቀለል ያለ የማጽዳት ሻይ ለመስራት አፍልተው ይጠጡ። የምግብ መፈጨትና የአንጀት እንቅስቃሴን ይረዳል። አምስተኛው ተክል ደግሞ በተለይ ለሴቶች ጤናና ቅቤ ማጣፈጫነት የሚጠቅመው ኮሰረት ነው። አምስት ኮሰረት ሳይንሳዊ ስሙ ሊፒያ አቢሲኒካ ይባላል። ምግቦችን ለማጣፈጥ እና ለወር አበባ ምቾት እንዲሁም ከወሊድ በኋላ ማገገምን ለመደገፍ በስፋት ይውላል። ሳይንሳዊ ጥልቀት በውስጡ ታኒን እና አስፈላጊ ዘይቶችን የያዘ ሲሆን ፀረ ባክቴሪያ፣ ፀረ ፈንገስ እና ፀረ ብግነት ባህሪያት እንዳሉት ተረጋግጧል። ትክክለኛ አጠቃቀም ለስጋ ወጥ ለቅቤ ማጣፈጫነት ሲውል ወይም ለወር አበባ ሕመም እንደ ሻይ አፍልቶ መጠጣት። በመጨረሻም ለቆዳ ቁስል ተፈጥሯዊ አንቲባዮቲክ ወደሆነው ቱሪጅ ጥንጁት እንሸጋገራለን። ስድስት ቱሪጅ ጥንጁት ሳይንሳዊ ስሙ ኦቶስቴጂያ ኢንተግሪፎሊያ ይባላል። በተለምዶ ቁስሎችን እና የቆዳ ኢንፌክሽኖችን ለማከም የሚውል ተፈጥሯዊ አንቲባዮቲክ ነው። ሳይንሳዊ ጥልቀት ፍላቮኖይድስ እና ቴርፒኖይድስ የተባሉ ውህዶችን ይዟል። እነዚህም እብጠትን በመዋጋት የቁስል የመፈወስ ሂደትን ያፋጥናሉ። ትክክለኛ አጠቃቀም ቅጠሉን ደቁሰው በቀላል ቁስሎች ላይ መቀባት ወይም ለውስጣዊ ድጋፍ እንደ ለስላሳ ሻይ መጠጣት። ይህ ሁሉ ወደ ዋናው ማጠቃለያችን ይመራናል። ማጠቃለያ እነዚህ ስድስት የኢትዮጵያ እፅዋት በጥልቅ ባህላዊ ጥበብ የተደገፉ ሳይንሳዊ እውነታን ይዘዋል። የእነዚህ እጽዋት ኃይል ያለው በቋሚነት መጠቀም ላይ ነው። እብጠትን ለመቀነስ፣ የመከላከል አቅምን ለማጠናከር እና አጠቃላይ ደህንነትን ለማሳደግ በእለት ተዕለት ህይወታችን ውስጥ ማካተት እንችላለን። ሁልጊዜም ያስታውሱ፣ ስር የሰደደ በሽታ ካለቦ ወይም ነፍሰ ጡር ከሆኑ እጽዋትን እንደ መድኃኒት ከመጠቀሙ በፊት ከሐኪሞ ወይንም ከፋርማሲስቶ ጋር ይማከሩ። ፋርማኮን ጤናን እስከ መጨረሻው ስለተከታተላችሁ ምስጋናችን የላቀ ነው። ሁሌም ጤናማና ደስተኛ እንድትሆኑ እንመኛለን። በሌላ አዲስና ጠቃሚ መረጃ ተመልሰን እስክንመጣ ድረስ በሰላም ቆዩ። ይህን ቪዲዮ ወደዳችሁ፣ እንግዲያው ስለሌሎችም እንዲደርስ አጋሩት። ላይክ አድርጉና የቤተሰባችን አባል ሁኑ፣ ሰብስክራይብ አድርጉ።